ጎድ ይገርማል ማለት ነው። ይገርማል የገረመኝ ነገር እዤ መጠቻለው። ገባገባ በሉና፣ ላይክርጉ ሽራ አድርጉ፣ ሰብስኪራ አድርጉ፣ አግዙኝ፣ ተባበሩኝ ማለት ነው። ውድ ቤተሰቦች አሰላሙአሌይኩም ወረህመቱላ በረካቱሁውድና የተከበራችሁ ቤተሰቦች እንዴናቸማናጫ? ሰላማችን ብዝት ይበል። ሰላም ለገራችን፣ ሰላም ለናንተ የዞትርምኞት ነው ማለት ነው። መጣው ማለት ነው ማንዤ መጣው ሲመጣ ጽጌና አዳኔ ል ይዤ መጣው ከና ከና ከነ ምናምናቸው ማለት ነው። አዎ እነዚህ አባባዎች አባዎች ሸንብርና ሄዶ ነበር ማለት ነው። ባለፈም ጽጌ ጋር መጥቶ ነበር ማለት ነው። አይሆንም፣ ይሆናል ክርክር ላይ ነበሩ ማለት ነው። ይሄ ነገር እውነት ነው ወለ ድራማ ነው፣ ከዛ ያን ቀን አይሆኑም ብላ መልሳ ነበር ማለት ነው። አይተናል፣ ብዙዎቻችን አይተን ሊሆን ይችላል ማለት ነው። ያላያችሁ ደግሞ አው ጽጌ ጋር ሄዶ ነበር ዳንኤል ሽማግሌ ይዞ ማለት ነው። ጽጌ ግን መቀበል አልቻላችውም። እኔ ቤተሰብ ሊድረኝ ነው ብላለች። እንኳንም ለዚያ ያበቃሽ ጽጌ፣ እንኳንም ተወደሽ፣ እንኳንም ለዚያ በቃሽ። እውነት ለመናገር ደስ ብሎኛል። ለምንድነው? ዳንኤልን እንደዛ ቅጥል ስላደረገችው ማለት ነው። ለምንድነው ነው ዳንኤል በጣም በጣም በጣም ቀልዶባት ነበር ማለት ነው በጽጌ አው ቀልደዋል። በጽጌ በጣም ነው የተጫወተባት ማለት ነው። እውነት ለመናገር ተጫውቶባት ነበር። እንኳንም ለዚህ በቃሽ፣ እንኳንም በዳንኤል ዘንዳ ተወደሽ ማለት ነው። እንኳን ተወዳቸው። እውነት ለመናገር ደስ ብሎኛል። ለሚን ወይኔ፣ በጣም ነው የሚከታተላቸው ማለት ነው። ግን ዳንኤል ለ ለጽጌ ቦታም አይሰጣትም ማለት ነው። ሲነሳበት በቃ የሆነ ትንሽ አየር ካገኘ ውሽል ማለት ነው። ደግሞ ይመለሳል። ይሄድና ጭጓራዋን እሷን ከላጣት በኋላ ተመልሶም ወደ እሳ ይመጣል። እኔ በሆንማ እግርግሩን እግርግሩን እግርግሩን ሰብሬ ነበር የሚሸኘው ማለት ነው። እውነት ጽጌም ቢሆን ዳንኤልን አላስጠጋውም እንደዛ ሲያቃጥል ጉድ እኮ ነው። ጉድ እኮ አንዳንድዴማ በወንዶቹ ፈርዳለሁ ብቻ በሴቶች አልፈርድባቸውም ማለት ነው። አንዳንዴ ያበዙ ወንዶች ልክ ልካቸው ነው የሚነገራቸው በብዛት ደግሞ እኔ ለወንዶቹ ነው ማገዛው ማለት ነው። ወንድ ይከበር ነው የሚለው ወንድ በቃ ካላሃ ሱብሃነ ወታላ በታች ማለት ነው። በቀየ በላይ ሆኖ ሴቷን እንዲያኖራት ነው የምፈልገው ታች አድርጓት ደብድቧት እንደፈለገ ዘብጦ ሳይሆን በስነ ስርዓት ማለት ነው። እንደዚህ ነው የምፈልገው ማለት ነው። ስለዚህ ግን ዳንኤል የሚያደረገው ነገር ሁላ በጽጌ ጥሩ አልነበረም ማለት ነው። እንኳን ለዚህ በቃ ጽጌ እንኳን ተወደሽ ማለት ነው። እነዚህ ሰዎች ጽጌ ጋር ሲመጡ አብረ አደጉ ናቸው፣ እንደዚህ ናቸው በቃ ዳንኤል ይሻለሻል ምናምን እያሉ እየቀባጠሩ ነበር። ጽጌ ግን ለመስማት አልፈለገችም ማለት ነው። ዛሬ ደግሞ ቀጥ ብሎ ሄዱ ማለት ነው። ሲሄዱ በር ተዘግቷል፣ ይጨፈራል፣ ክፈቱልን ያሉ ድርድር ነበር ማለት ነው። በዛ መሀል ጽጌ ማታ ነበር ማለት ነው። በቃ ነገሩ እንደዛ ነበር። ስለዚህ አሁኑም ደግሞ ሽማግሌዎች ተመልሷል፣ አልገቡም ማለት ነው። እኔ ቤተሰብ ሊዲረኝ ነው ብላለች። እንደውም ሲሙኑም ላላወቅሽ ሰው እንዴት ቤተሰብ ይዲረሻል? የድሮ ጊዜ ሊመለስ ነው መሰለኝ። በጽጌ ማለት ነው ቤተሰብ ሊደራት ነው። ጽጌ እንኳን ደስ ያለሽ። እውነት ለምን ነገር ደስ ብሎኛል። ለዚያም ቤተሰብ ሲደርሽ ደስ ነው የሚለኝ ማ። እንዴት የታደለች ሴት ናት! እንዴት ምርቃት ያላት ሴት መሰላችሁ በቤተሰብ የምትዳረው ማለት ነው። ምርቃት ያላት ሴት ናት ማለት ነው በቤተሰብ የምትዳረው። አለዛ ሁሉም ራሱን ራሱ የዳረ ነው ማለት ነው። አስቸጋሪ ነው፣ በቃ አስቸጋሪ ነው። እኔ ግን ራሴን መዳር አልችልም። በቃ እኔ ራሴን አልዲረም ቤተሰብ ነው የሚድረኝ ማለት ነው። ወረ ጉድ ነው ወረ ጉድ ይሄ ሸማ አይደል እንዴ? ስለዚህ ዛሬ እንደዚህ በሰሞኑ ስለ ተወደሽ በጣም ዳንኤልም ጨጓራውን ጥቅጥል ስለ አረግሽው ደግሞ እኔ ደግሞ በቃ ቅቤ ያጠጣሽኝ ማለት ነው። በቃ ባንቺ የሚያረገው ነገር ሁሉ ያመኝ ነበር ማለት ነው። እውነት ለመናገር ዋና ማለት ነው ዋና አንዴ ባይንትና አቋጥለዋታል ማለት ነው። አንዴ በሮታ አንድ ደግሞ በሜሪ፣ አንድ ደግሞ ዱባይ ሄዶ ማናት በቃ ሲማጠፋ። ብዙ ናቸው እኮ ብዙ ናቸው በቃ በየሰዓቱ ይመጡና በቃ ጮጓራውን ይልጡ ነበር ማለት ነው። በሱ እንኳን ተገላገልሽ። እንኳን ለዚህ ቀን አበቃሽ። ደስ ብሎኛል፣ እውነት ለመናገር ደስ ብሎኛል፣ ደስ ብሎኛል፣ ደስ ብሎኛል። ጽጌ እንኳን ደስ አለሽ፣ እንኳንም በቤተሰብ ትዳርሽ ማለት ነው። እውነትም፣ እውነትም ምርቃት አለሽ። እውነት መርቆሻል ማለት ነው። ቤተሰብ፣ ቤተሰብ ምርቃት ያለው ሰው ነው ቤተሰብ ሜዴራው ማለት ነው። እውነት ቃ ይሄ ነው ያለው ነገር፣ ይዤ የመጣሁት ይሄ ነበር ማለት ነው። ቀጣይ ደግሞ አዳዲስ ነገር ሲኖር ይዤ ካችላለው ማለት ነው። እናንተናም ደግሞ እንደምትመጡ በተስፋ እጠብቃችኋለሁ ማለት ነው ላይክም ማድረግ አትርሱ ሼርም ማድረግ አትርሱ ኮሜንትም ማስቀመጥ አትርሱ በኮሜንትም ደግሞ ጥፋቴን አሳውቁኝ ማለት ነው ዜም ወጭጭ ነው እንዴ የልት የት ነው ያላችሁ ቤተሰቦች ተው እንጂ ተው እንጂ አትርሱኝ አስታውሱኝ አላት ራላ እኔ የምዳን ባጃጅ እኮ ነኝ በቃ ጊዜ የለኝም ማለት ነው ጊዜ የለኝም ብቅ ሲል ብቅ ብላችሁ ጠቅጠቅ አርጋችሁ ከለስ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ያደገ አይደለም፣ ወደ ታችን እንደማድገ ነው። ሰብስክራይብ ለምንድን ነው ማታሰደጉ? ተው ተው ብያለው፣ ተው ሰብስክራይብ እንዲያድግ አበረታቱን፣ ከጎን ሁኑ ማለት ነው። እኔ ይሄንን ቻናይ ላላማ ነው የከፈትኩት ማለት ነው። ዝም ብዬ ለዚህ ባዝንቃ አይደለም። የወደፊት ታያላችሁ ምርት ነገር፣ የሚጠቅም ነገር፣ ትምህርት ነገር በቃ ማስተ ሁሉ ነገር በቃ የሚጠቅም ነገር እዤ እመጣበታለሁ ብዬ ተስፋ አለኝ ማለት ነው። ለአሁን በጨለማ ቢሆን ለአሁን ባይመችኝ እንሻላህ ተስፋ አለኝ። ተስፋዬን ደግሞ የሚያበራለኝ ሰው ይፈልጋለሁ ከጎኔ። ተስፋይ ለእኔ ተስፋ ብርሃን ነው። የሚያግዘኝ እፈልጋለሁ። ሰላማችሁ ይብዛ። የነበረን ቆይታ ጨርሰናል ማለት ነው። ቀጣይ እንመጣለን እንመጣለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ደሌ ዛሬ ማዳኔልና እዚህ በቃ ታሪክ ሰሩ ማለት ነው። በቃ የድሮ በቀ የዱሮ ምን ሊበላችሁ ሰርግ ሊበላችሁ፣ የጽጌ ሰርግ ማለት ነው። በቀ በር ዘግቶ የጨፈሩ ነበር። ዳኔን በርም የቀጠቀጠ ነበር። ኬፈት እያለ ነበር። ቤተሰቦቻም ሊመታ ነበር ማለት ነው። ብዙ ታሪክ ሊሰራ ነበር፣ ግን ሽማግሌ መኖር ጥሩ ነው። እነሱም በቃ ከጎኑ ሲላሉ ነው እንጂ የሆነ ነገርማ ሊፈጥር ነበር ዛሬ ማለት ነው። እውነት ለመናገር በቃ ይዞ ምናምን በር ያንኮካ ሁሉ ያስፈራ ነበር ማለት ነው። ተረጋጋ ዳንኤል። በራሴ ጸባይ እኮ ነው። አንከባክባ ሹሩሩ ብትላት ኖሮ የት ማትሄድም ነበር። በስንት ነገር ነው የጠበስከት እኮ እስካሁን ቆዳዋ ቆዳዋ በቆዳዋ አይታይም እንጂ ውስጧ ብዙ ጠባሳ ሊኖሩበት ይችላል። እውነት ለመናገር እኔ ጽጌ ሳላደንቀት አላልፍ። በቃ የሆነ ጽጌ ሕፃን ነገር ናት። ትመለሳለች ዳንኤል ሲበድላት በድሏት አልፋ ደግሞ የሆነ ሲያባብላት አበባ ይዞ ሲመጣ ኬክ ይዞ ሲመጣ የሆነ ነገር ይዞ ሲመጣ ጅንጃንካ ትቀበለዋለች ማለት ነው። ይሄ አይሰራም በት። እውነት ይሄ ነገር አይሰራም። እኔ ቢሆን አላደረገውም። ለምን ብዬ ለምን ብዬ ለማን ብዬ ማለት ነው። ቢረዝም ነው። ይቅርታ፣ እኔ አጭር መስሎኝ ነበር። ባይ ባይ።